ያደርጋቾ እግዚአብሔርን እጅግ አድርገን እናመሰ ሌሎቹ እንደ አሉ አቶ ተመስገን በቴቦና ወይዘሮ አባነች ታፈሳ በመካከላችን ይገኛሉ። ልጃቸውን ይዞ ወደ መድረክ ይመጣሉ። ሞቃለ ጀባ ቃላት ስለ እናንተ እግዚአብሔር እናመሰግናለን። ሌላ በመካከላችን ደግሞ አሉ። እንበዛለን ነጋርኛ እንበዛለን። ሃሌ ሉያ እና እግዚአብሔር እያበዛን ነው። ምክንያት አለው አናቅም። የእስራኤላውያን ታሪክ ሊደገም ነው መሰለኝ እና በመካከላችን ያሉ ወላጆች አቶ ጴጥሮስ ታደሰና ወይዘሮ መሰረት መልካሙ በመካከላችን ይገኛሉ። ልጆቹ ልጁን ይዞ ወደ መድረክ ይመጣሉ። በጭብጨባ ይቀበላል ሁሉም። ጠላል ላይለን እግዚአብሔር ስረዳ ብቻ ነው። ልጅ ይዞ መቆም እውነት ወይም ውሸት? በቃ እግዚአብሔር ጣልቃ ሲገባ ብቻ ልጅ ይዘን እንቆማለን እንጂ ዝም ብሎ ልጅ ይዞ መቆም አይቻልም። እነሱ ያውቃል እንዴት እንዳለፉ። ስለነሱ ዘጠናኩ ቤተ ክርስቲያኑ በጣም በጣም እግዚአብሔርን ታመሰግናለች። ሞቅ ያለ ልታጭ ብቻ ማሰች። እሺ ትንሽ ቃል የሚገቡበት ነገር ስላለ እዛ ይዘጋጃሉ። ጀመርክ ታሜ ቃል ይገባሉ ግን ከመግባታቸው በፊት በጋራ በአንድ ላይ ግን ቃል እሽ እንደ ላ የእግዚአብሔር ቃል ከሁለት ክፍሎች አነባሉ። ጡትንም በተዋ ጊዜ ከእርሱ ጋር እርሱና አንድ የሶስት ዓመት ወይፈን የፊ መስፌት አንድ አቋማት የወጠች ይዘ ወደ ሴሎ ወደ እግዚአብሔር ቤት አመጠችው። ሕፃኑን ገና ታናሽ ነበር። ወይፈኑንም አድረዱ። ሕፃኑንም ወደ ኤሊ አመጡት። እርሷም አለች፣ ጌታዬ ሆይ በሕያው ነፍስ እምላለሁ። ጌታዬ ሆይ ወደ እግዚአብሔር ለመጸልፍ በዚህ ባንቴ ልመረን በአንቴ ዘንድ ቆመ የነበረች ሴት እኔ ነኝ! ስለዚህ ሕፃን ጸሊ። እግዚአብሔርም የለመንኩትን ልመንን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼ አለው። ዕድሜውም ሁሉ ለእግዚአብሔር የተሰጠው ይሆናል። አንደኛ ሳሙኤል ምዕራፍ አንድ ቁጥር 24 እስከ 28። ሌላኛው ክፍል ልጁን በሚሄድበት መንገድ ምራው! በሸመገለም ጊዜ ከእርሱ ፈቀቀይ። ምሳሌ ምዕራፍ 22 ቁጥር 6። በእነዚህ ቃሎች መሰረት እነዚህን ሕፃናት አንድ ስላልሆኑ እነዚህን ሕፃናት ለጌታ አሳልፈን እንሰጣለን። አጨብጨቦት ለእግዚአብሔር በመጀመሪያ ወላጆች ማይኩን በደም ቼክ አርጉና ያዙ። ወላጆች ማይኩን ቼክ አርጋችሁ ከሆነ የልጃችሁን ስም ማን አላችሁት? ናንቲና ይሄ በደም ተሰብቷል። የጋራ ይሁን ድምጽ። እሺ የወላጆች የልጃችሁን ስም ማን አላችሁት? ተሰማ ላጫቸው አ ናት ያላችሁበትን ምክንያት በአንድ ቃል ግለጹት አሉት ግለጽ ሙካን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ርግጥ ትርጉሙ ብዙ ሊሆን ይችላል። ከእግዚአብሔር ቃል ሙያ ወጥ ነው። ሆኖም በቃ የራሳችን የሆነ ትርጉም አለ። ክብር ለጌታ። አጫውጨሁት እነሱ በምስጥር የያዙት ነገር ሊኖር ይችላል። እንስማማለን እሺ በልጃቸው ባወጡት ስም እናጸድቃለን። እንደ ቤተ ክርስቲያን ሕፃናትንል ታምራት ከጌታ የተቀበላችሁ ስጦተና አደራ መሆኑም ታምናላችሁን? እናምናለን። እናት ወላጆች ሕፃናትንል ታምራትን እንደ ክርስቲያን ወላጅ የእውነት መንገድ በቃልም ሆነ በኑሮ ለማሳያት ቃል ትገባላችሁን አጫጭሩ በደንብ አድርጋችሁ በጋራ እንጸልያለን እግዚአብሔር ይባርካችሁ ቀጥሎ ሰላም ስም ማን አላችሁ? ፋሬስ ፋሬስ፣ አጥፍቶ ነውና ምናልባት ፋሬስ አላችሁበት ምክንያት በአንድ ቃል መግለጽ፣ አንድ ሰው ግለጽ። ክብር ለኢየሱስ ይሁን። አሜን። እንኳን አደረሳችሁ። እግዚአብሔር ይመስገን። አሜን። እግዚአብሔር ስለሰጠኝ ደስ ይላለሁ። ደግሞ ከዚህ ግብጽ በክብር በሞክስ ይወጣሉ ብዬሽ አስቤ ነው ፋሪስ አልኩል አስይ ስም ጥሶ መውጣት ወጣችሁ። መልካም ቃል ትገባላችሁ። ማይክን ቼክ አድርጎ ጠጋ አድርጋችሁ ነው በአንድ ላይ ድምፅህ ትመልሳላችሁ። ህጻን ፋሪስ ተመስገንን ከጌታ የተቀበላችሁ ስጦታና አደራ መሆኑን ታምናላችሁ። አና ምናለን አሳችሁት በደጃች እናንተ ወላጆች ህፃን ፋሪስ ተመስገን እንደ ክርስቲያን ወላጅ የእውነት መንገድን በቃልም ሆነ በኑሮ ለማሳየት ቃል ትገባላችሁ። ገለ አት ደአ እግዚአብሔር ይባርካችሁ። ቀጣይ ወላጆች የልጃችሁን ስም ማን አላችሁ? እንዲሁ በጋራ መልሷ። ወላጆች የልጃችሁን ስም ማን አላችሁ? ሊውል ሊውል አላችሁበት ምክንያት በአንድ ቃል አንድ ሰው እንኳን ጋር ብለዋል። ልዑል ማለት የክብር ስም ነው። የክብር ስም ነው። ልዑል ማለት እግዚአብሔር ከሁሉ በላይ የሆነው ትልቅ የሆነ ትርጉም ያለው ስም ነው። አጨብጭቡት። ህፃን ልዑልን ከጌታ የተቀበላችሁ ስጦታና አደራ መሆኑን ታምናላችሁኒ አሁ እናምናለን። ብቻ ጴጥሮስ ምን ወለደው?

ጌታውን በብር ሊመጣ አይችልም፣ በወርቅ ሊመጣ አይችልም። እግዚአብሔር አምላካችንና አባታችን ሆይ ልጅ የምሰጥ አንተነህና በናዝሬቱ ጌታ በኢየሱስ ክርስቶስም አባታችን ሆይ በኢየሱስ ክርስቶስም በናዝሬቱ ጌታ በኢየሱስ ክርስቶስም በጌታ በኢየሱስም ስም ይባላል።

ለአንተ የቤት ጌታ ሆይ ተለይቶ እንዲኖር እግዚአብሔር አምላካችን ሆይ የሚያስፈልገው ነገር ሁሉ እግዚአብሔር አምላክ ሆይ ያሞለ በኢየሱስ ክርስቶስ ስም አባት ሆይ እንድታሳድግ ለጻዳለሁ። በጌታ በኢየሱስ ክርስቶስን ስም እሱን የሚፈልግ በግፉ የሚፈልግ እግዚአብሔር አምላካችንና አባታችን ሆይ በተለየ ነገር ሊጎዳ ጌታ ሆይ ለቤተሰቦችን ጌታው ሊያሳስብ የሚፈልግ የተኛው ግቡ የጨለማ ስራ ብሎ በናዝሬቱ በኢየሱስ ስም አምላካችንና አባታችን ሆይ ይብላት ለና ጌታ ሆይ ለቤተ ክርስቲያን ጌታው በረከት እንዲሆን፣ ጌታ ሆይ ለቤተሰብ በረከት እንዲሆን እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስ በሁሉ ነገር እንድትባርከው ዘንድ እንጸልያለሁ። በማስተዋል በጥበብ አንተ በመፍራት አንተ በማወቅ

በጌታ በኢየሱስም ጸደራ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስም በልጆች መካከል የተለየና ጌታ ሆይ በኢየሱስ ክርስቶስ በሁሉ ነገር የተባረከ ልጅ እንዲሆን እንጸደራለን። ስለ ሁሉ እናመሰግናለን በጌታ በኢየሱስ። ወገኖች እጆቻችሁን ዘርጉና ጸልዩ። በጌታ በኢየሱስ እግዚአብሔር አምላካችንና አባታችን ሆይ በነገር ሁሉ

አባት እግዚአብሔር ይህን ብላቴና ይዤ ወደ አንተ ቀረብ በኢየሱስ በእውቀት በሁሉ በኢየሱስ አንተ አሳድግ አሜን። በጌታ በኢየሱስ አንተ አሳድግ አሜን ይቁል። አባት እግዚአብሔር ወይ መጠጊያችን ጌታ ወይ መመካችን አንተ በኢየሱስ ክርስቶስ አምላካችን እግዚአብሔር ያላየን ክብር በዚህ ጻን እና እግዚአብሔር አንተ እርዳኝ፣ አሜን። ቤተሰቦች አንተ እርዳኝ፣ አሜን። ጌታው ብቻ መናገር ሳይሆን ጌታው ይህ ብራስ ደና ለነሱ ብቻ አይደለም። ለዚህ በዚህ ሰዓት ለቤተ ክርስቲያን ጌታ ኢየሱስ ክርስቶስም እንደ ሙሴ ይዞ የሚሻገር ኃይል ይጨመር፣ አሜን። ኢየሱስም እውቀት ይጨመር። አምላካችን እግዚአብሔር ይህ ብራስ ደና